በኛ የመጋቢት ወር የትልቁ አንጀት ካንሰር ግንዛቤ ማስጨበጫ ወር ነው። የአንጀት ካንሰር በትንሹ አንጀት፣ በትልቁ አንጀት እንዲሁም በፊንጢጣ ላይ የሚከሰት የካንሰር ህመምን ያጠቃልላል። በሀገራችን ያለበት ሁኔታ ምን ይመስላል የሚለውን ስንመለከት በወንዶች ላይ እንደ አዲስ ከሚታወቁ የካንሰር አይነቶች መካከል በአንደኝነት እንዲሁም በሴቶች ላይ ደግሞ ከጡትና ከማህፀን በር ካንሰር በመቀጠል በሶስተኛ ደረጃነት ይገኛል። በአጠቃላይም በሀገራችን ሀገራችን በ2020 አውሮፓውያን አቆጣጠር 6050 የሚሆኑ አዳዲስ የትልቁ አንጀት ካንሰር ታማሚዎች ተገኝተዋል። ይህም አህዙ በሚቀጥሉት አመታት ሊጨምር እንደሚችል ነው የሚገለጸው። አድማጮች ለመሆኑ የጤናችሁ ነገር እንዴት ነው? በዛሬው ለጤናችን ሰዓት ስለ ትልቁ አንጀት ካንሰር ህመም ነው የምንነግራችሁ። በጉዳዩ ላይ ሙያዊ ማብራሪያ የሰጡን በቅዱስ ጳውሎስ ሚሊኒየም ህክምና ኮሌጅ ጠቅላላ ሐኪምና የትልቁ አንጀት ቀዶ ህክምና ሐኪም ዶክተር ቢንያም ዮሐንስ ቢቢሲ ናቸው። በተለምዶ ማርች ወር ወይ ደግሞ በአማርኛው በእኛ አጠራር መጋቢት ወር የአንጀት ካንሰር ግንዛቤ መፍጠሪያ ወር ነው እና ያንን በማስመልከት ስለ አንጀት ካንሰር በተለይ ደግሞ ስለ ትልቁ አንጀት ካንሰር የተወሰኑ ነገሮች እናወራለን። እነዚ አንጀት ምን ነው ለሚለው ስንነሳ አንጀት ከውስጠኛው የሰውነት ክፍላችን አንደኛው ነው። ዋናው ስራ የሚሆነው ምንድን ነው? ከጨጓራ የተፈጨው ምግብ መጨረሻ ላይ የሚኖሩትን ጠቃሚ የሆኑ ለሰውነት አስፈላጊ የሆኑ ነገሮች ከመጠጠ በኋላ ሰገራ ከተፈጠረ በኋላ ወደ ውጭ ማስወጫው የአንጀት ክፍል ነው ማለት ነው። ስለዚህ ትልቁ አንጀት ስንል ቀኝና ግራ አለው። ተጨማሪ ደግሞ መጨረሻ ላይ ፊንጢጣ ድረስ ትልቁ አንጀት ነው ማለት ነው። ሰውነት ላይ የሚገኙ ሴሎች መራባት ካለባቸው በላይ ሲበዙ እንዲሁም መገኘት ያለባቸውን የሰውነት ክፍሎች ትተው ሌላ ቦታ በመሰራጨት የሰውነት ክፍላችን ላይ ተጽዕኖ ሲያሳድሩ ካንሰር ተከስቷል ይባላል። ዶክተር ቢንያም እንደሚገልጹት ለዚህ ችግር እንደ መንስኤ የሚነሱ ሁለት ጉዳዮች መኖራቸውንም ይገልጻሉ። በአጠቃላይ ለሁለት ይከፈላሉ። መቀየር የምንችለው እና መቀየር የማንችለው። መቀየር ከማንችለው አንደኛው እድሜያችን ነው። ለዚህ እድሜ ያው ሰው ይሆን ሁሉ ያረጃል፣ ይወለዳል፣ ያድጋል፣ ያረጃል፣ ይሞታል። ለዚህ እድሜያችን በጨመረ ቁጥር በአንጀት ካንሰር የመያዝ እድላችን ከፍ ይላል። በድሮ ድሮ ጥናቶች እድሜ ከሀምሳ በላይ ነበር እንደ ዋና የአንጀት ካንሰር አጋላጭ ምክንያት ተብሎ የሚወሰነው። አሁን አሁን ግን ባልተለመደ ሁኔታ የአንጀት ካንሰር በተለይ የመከሰት እድሉ በወጣቶች ላይ በጣም እየተስፋፋ ነው ያለው። በቅርብ ጊዜ ያስታውሳለሁ የመጀመሪ የሀያ ዓመት ዩኒቨርሲቲ ተማሪ ጋር የአስራ ዘጠኝ ዓመት ልጅ በዚህ በአንጀት የፊንቲታ ካንሰር ምክንያት ኦፕሬሽን ሰርተንላታል። እና ድሮ ድሮ እንደሚታሰበው የአንጀት ካንሰር ትልልቅ ሰዎች ላይ ብቻ እየተከሰተ አይደለም። ስርጭቱን አሁን ቀይሯል። ሌላ መቀየር የማንችለው ነገር እና ለካንሰር አጋላጭ የሆነ ነገር የቤተሰብ ነው። በቤተሰብ የአንጀት ካንሰር ካለ ወይ ደግሞ ሌላ አይነት የሰውነት ክፍል ካንሰር ካለ እዛ ቤተሰብ ውስጥ ሌላ ሰው በካንሰር የመያዝ እድሉ እየጨመረ ነው የሚሄደው። ከሁለት እጥፍ በላይ እየጨመረ ይሄዳል። ይሄ እድል ደግሞ ከአንድ ወይ ከዛ በላይ የቤተሰብ ይሰባባል በካንሰር ተጠቅቶ ከነበረ የመያዝ እድሉ በጣም ከፍ እያለ ነው መሄደው። ሌሎች መቀየር ከማንችላቸው ነገሮች አንደኛው ደግሞ ይሄ ዘር ነው ወይ ደግሞ ዲሴንታችን ወይ ደግሞ የመጣንበት ዘርን ነው። እሱን መቀየር አንችልም። ያው በተለምዶ ጥቁር አሜሪካውያን፣ በአጠቃላይ ጥቁሮች ለአንጀት ካንሰር የተጋለጡ ናቸው ይባላል እና እነዚህ ነገሮች መቀየር አንችላቸው። ሌሎች ነገሮች ግን መቀየር የምንችላቸው ከምንሎች መካከል አብዛኛው ታካሚው ወይ ደግሞ ሰው ከሚያደርገው የዕለት ተዕለት ኑሮ ማስተካከል የሚጠበቅበት ነው ዋነኛው። ለምሳሌ አሁን ሲጋራ ማጫስ ነው። ሲጋራ ማጫስ እንኳን ለአንጀት ካንሰር አይደለም ለየትኛውም በሰውነት ክፍል የላሉ ካንሰሮች እንደ አንድ የታወቀ አጋለጭ መንገድ ነው። ሌላው ሰውነት እንቅስቃሴ አለማድረግ፣ የሰውነት ክብደት መጨመር፣ የእንስሳት ተዋጽኦ የበዛባቸው ምግቦችን በጣም መመገብ ወይ ደግሞ ፋይበርነት ወይ ደግሞ ቃጫነት ያላቸው ያላቸውን ምግቦችን አትክልትና ፍራፍሬዎችን አለመመገብ። ሌላው ለጨረር መጋለጥ አንጀት ላይ የሚኖሩ ከካንሰር በፊት እንደ ቅድመ ካንሰር ያደጉ እጢዎች፣ እነዚህ ናቸው ማስተካከል የምንችላቸው። ሌላው ደግሞ ከፍተኛ የሆነ የአንጀት መብገን ወይ ደግሞ ክሮኒክ ኢንተስታይናል ኢንፍላሜሽን ወይ ደግሞ ኢንፍላማተሪ ቦል ዲዚዝ የምንለው ነው። እሱም የታወቀ ለአንጀት ካንሰር አጋላጭ ምክንያት ነው። ህመሙ በብዛት ምልክቶችን እንደማያሳይ የሚገልጹት ባለሙያው የሰውነት ክብደት መቀነስ፣ የሆድ መነፋት፣ በፊንጢጣ በኩል ደም መፍሰስ ግን ምልክቶቹ ከታዩ ልብ ልንላቸው የሚገቡ ጉዳዮች ናቸው ብለዋል። ስለ ምልክቶቹ ስናወራ በሜሳዘን መልኩ አብዛኛው የአንጀት ካንሰር አንጀት ካንሰር ምልክት ባሳየ ጊዜ ደረጃው ከፍ ብለዋል ማለት ነው። አንጀት ካንሰር አንድ ሰው ላይ በጣም በተወሰነ ጊዜ ብቻ ነው ታካሚው ላይ ምልክት ያላሳየ አንጀት ካንሰር የሚገኘው እዚህ። ምልክት ያሳየ አንጀት ካንሰር አብዛኛው ጊዜ አድጎ የአንጀት ቱቦ ለመዝጋት እየተቃረበ ነው ማለት ነው። እዚህ የተለመዱት ምልክቶች ሆድ መንፋት፣ ቁርጠት ያለ ፍላጎት ሰው ክብደት መቀነስ፣ በሰገራ መውጫ ጋር አንድ ላይ ደም መምጣት፣ የደማነስ ምልክት ስሜቶች ማስማጥ። አንዳንዴ እንደውም አንጀትን ሙሉ ለሙሉ ሊዘጋው ይችላል። በተለይ ደግሞ የትልቁን አንጀት ሙሉ ለሙሉ ሊዘጋው እና እንደ ድንገተኛ አንጀት መታጠፍ ነው ታካሚው ሊመጣ ይችላል። እነዚህ ከላይ የጠቀስኳቸው ምልክቶች ናቸው። ይሄ አንጀት ካንሰሩ አንጀት ላይ ብቻ የተቀመጠ ከሆነ ነው፣ እነዚህ ከላይ የጠቀስኳቸው ምልክቶች። ነገር ግን ደረጃው ከፍ ያለ ከሆነ ሌሎች ምልክቶችም ይኖራሉ፣ ለምሳሌ ዓይን ቢጫ መሆን ሳል ሊኖር ይችላል አክታ የሌለው ሳል ሊሆን ይችላል። ትንፋሽ ማጠር ሊሆን ይችላል። ኢቨን ሰገራን መቆጣጠር ያለመቻልም ድረስ ሊወስድ ይችላል ምልክቶቹ። ሕክምናው እንደ ደረጃው እንደሚለያይ የተናገሩት ዶክተር ቢኒያም የካንሰር ሕመም አራት ደረጃዎች እንዳሉትም ገልጸዋል። በዓለም አቀፍ ላይ ያሉት የህክምና አማራጮች አንደኛው ቀዶ ህክምና ነው። ሁለተኛው ኬሞቴራፒ ነው። ሶስተኛው ደግሞ የጨረር ህክምና ነው። ስለዚህ ሰርጀሪ ወይ ደግሞ ቀዶ ህክምናው ብዙ ጊዜ አንድ እንደ እንደ ጀርባ ጥንት ነው ለአንጀት ካንሰር ህክምና። ሁሉም ታካሚዎች የትኛውንም አይነት ሰርጀሪ ቡን ለምሳሌ ወይ ለማዳን ወይ ደግሞ የተዘጋ ቱቦን ለመክፈት ቢያንስ የተወሰነ አይነት ሰርጀሪ ያስፈልጋቸዋል። ለዚህ ያ ሰርጀሪ አላማዎቹ በተለይ ደግሞ ደረጃ አንድና ደረጃ ሁለት ሲሆን ለማዳን ነው። ደረጃ ሶስት እና ደረጃ አራት ሲሆን ግን በተቻለ መጠን እጢ ውስጥ እንዳይደጋገም አድርጎ እጢውን ሙሉና ሙሉ ማስወገድ እና ከዛ በኋላ ለሚቀጥሉት ህክምናዎች እንደ ማዘጋጃ ነው የሚወሰደው ሰርጀሪ ወይ ደግሞ ቀዶ ህክምና

ቀደም ብሎ የዚህ ችግር ታሪክ ካለ አስቀድሞ መመርመር አስፈላጊ መሆኑን ባለሙያው አንስተዋል። በተለይ እድሜ ገፋ ያለ ሰው ከ45 50 አካባቢ በላይ የሆነ ሰው የአንጀት ምርመራ ቢያደርግ ኮሎኖስኮፕ የሚባለው ነው። ሁለተኛ በተለይ ደግሞ የቤተሰብ አባል ከዚህ በፊት እንጀት ካንሰር ህመም ታክሙ ከሆነ ያኛው ታካሚ ከታከምበት እድሜ ቢያንስ አምስት ወይ አስር ዓመት ቀድመን የእንጀት ምርመራ እናድርግ። እንደ ምሳሌ ብንወስደው የዘመዳችን 50 ዓመት የቀረበ አባት ሊሆን ይችላል፣ ወንድም እህት ሊሆን ይችላል፣ ልጅ ሊሆን ይችላል። ለምሳሌ በ50 ዓመት ቢታወቅ ያኛው ታካቢ የቤተሰብ አባል እኛ ቀድመን ከእድሜያችን በተለይ ቀድመን በአርባ ዓመታችን መመርመር ይኖርብናል ማለት ነው። እሱ አንደኛው ነገር እና ሁለተኛው ደግሞ አሳሳቢ የምንላቸው ምልክቶች ሁሉም አንጀት የራሱ ባህሪ ያለው ያ ማለት ምንድነው? ሽንት ቤት ሁላችንም ያስለመደን ጊዜ አለ። አንጀታችን ለረጅም ዓመት አብሮ የቆየ ባህሪ ይኖረዋል። ለምሳሌ ጠዋት ጠዋት መሄድ፣ ምሳ መሄድ፣ ወይ ደግሞ ማታ መሄድ፣ ወይ ደግሞ በየሶስት ቀኑም በየሁለት ቀኑም ለእያንዳንዱ ሰው የተለየ ባህሪ አለ አንጀት። ነገር ግን በተለይ በአጭር ጊዜ ውስጥ ይሄ ነገር ከተለወጠ ያ ማለት ምንድነው? አንዳንዴ ሆድ ድርቀት ከሳምንት በላይ ከሆነ አብሮ ሆድ መጨው ካለ፣ ሆድ መነፋት ካለ፣ ተቅማጥ ካለ፣ ሰገራችን ላይ ደምናይ ከሆነ በአጣዳፊ ወደ ሐኪም ቤት ሄደን መመርመር ይኖርብናል። በተጨማሪ ደግሞ ሳንፈልግ ሰውነት የምንቀንስ ከሆነ ሄደን መታከም ይኖርብናል። ሌላ ማስተላለፈው መልእክት ደግሞ ብዙ ታካሚዎቻችን የሚዘገዩበት ምክንያቶች ብለን ከምንጠቅሳቸው አንደኛው በሰገራ መውጫ በኩል ደም ሲፈስ የፊንጢጣ ኪንታሮት ብሎ አስቦ ሌሎች ህክምናዎችን የሚቀባ ወይ ደግሞ በፊንጢጣ በኩል የሚገቡ መድኃኒቶችን መጠቀም ነው። እነዚህ ነገሮች በተለይ ሐኪም አይቶ መርምሮ ካላዘዛቸው በስተቀር ካንሰሩ እንዲደበቅና በጊዜው ታካሚው ህክምና እንዳያገኝ ይደርጋል። ስለዚህ ታካሚው በመጣ ሰዓት የተወሰነ ጊዜ ዘግይቶ ደረጃው ገፍቶ ይመጣል ማለት ነው። ሁለተኛ አሜባ ተብሎ በተደጋጋሚ መታከም ነው። ብዙ ታካሚዎቻችን ነው በተደጋጋሚ አሜባ ይባላሉ በተለያዩ ትልልቅ ሰዎች። ከዛ በኋላ መጨረሻ ላይ ነው እስኪ ለምን ይሄ ምርመራ አይሰራም ሲባል ትልቅ የሆነ የአንጀት እጢ ይገኛል። እና ከዚህ በአጠቃላይ መዘናጋት ጥሩ አይደለም ነው ብለው ከሶስት ዓመት በላይ የሆነ ሰው ወይም አጋላጭ ነገሮች አሊያም ከላይ የተገለጹት ምልክቶች ካሉ አለመዘናጋትና በአፋጣኝ ወደ ሐኪም ቀርቦ መመርመር ያስፈልጋል። ዶክተር ቢኒያም እንደሚሉት አብዛኛዎቹ ታካሚዎች የአንጀት ካንሰር ህመም ምልክቶች ከታዩ በኋላ ወደ ህክምና ዘግይተውና መዳን የማይችልበት ሁኔታ ይመጣል። አሜባ ወይም የፊንጢጣ ኪንታሮት ተብለው በተደጋጋሚ መታከም አሊያም እንደ አማራጭ የተለያዩ መፍትሄዎችን መፈለግ ከተለመዱት የመዘግየት ምክንያቶችን መካከል